ሰላም፣ እንዴት ናችሁ? በያላችሁ በትውልድ ነገር ሰላም ነው። አሸይና አሸይና እንዲላችሁ ሞኝላችሁ አለው። ብዙዎች ስትገቡ እንደ ልማዳችሁ ላይክ እና ሼር እያደረጋችሁ እንድትገቡ እጋብዛችሁ አለው። የዛሬው ቪዲዮ ወይ እናንተ ወይ ጓደኛችሁ ወይ ቤተሰባችሁ አንድ ሰው በሚሊዮኖች የሚቆጠር ገንዘብ የሚያተርፍበት ሀሳብ ስለሆነ የኢቢኤስ ጋዜጠኛ ሉላ ገዙ ከቢዋይዲ መኪና አስመጪዎች ጋር ያደረገችውን ውል ሰርዛለች። ጉዳዩ የግል

ከእንግዲህ በኋላ ስለ ቢዋይዲ መኪኖች እኔን እንዳትጠይቆ፣ ከኔ ጋር ምንም አይነት ግንኙነት የለም። ከዚህ በኋላ ጥያቄያቸውንም ሀሳብ አስተቶቻቸውንም እዛው ከድርጅት ጋር በግላቸው እንድትጨርሰ ስል ቦተትና ጠይቃችኋለሁ ብላለች። ከዚህ በፊት አርቲስት ፆ ህይወትም ደግሞ ከቢዋይዲ መኪኖች ጋር ያደረገችውን ውል እጅግ በጣም አጭር በሚባል ጊዜ ውስጥ እንግዲህ ሰርዘዋለች። ስለዚህ ይሄ ምክንያቱ እናንተ ምን ይመስላችኋል? እኔ ብራንድ አምባሳደር የምትሆኑ ሰዎች ጥሩ ሰርቪስና አገልግሎት ለሚሰጥ ድርጅት ለምታደር ያደርጉት አመሰግናችኋለሁ። ነገር ግን ብራንድ አምባሳደርነት በሚሊዮኖች የሚታፈስበት ብቻ ሳይሆን መጥፎ ወይም ደግሞ ተገቢ ያልሆነ አገልግሎት ለሚሰራ ድርጅት ከሆነ የምታስተዋውቁት ተጠያቂነት እንዳለበትም እወቁም። ደግሜ እነግራችኋለሁ፣ ጥሩ ነገር ለምታስተዋውቁት አመሰግናችኋለሁ። ነገር ግን እንደ ፐርፐዝ ብላክ በቢሊዮን የሚቆጠር የሕዝባችንን ንብረት ለሚዘርፉ ድርጅቶች ማስታወቂያ የምትሰሩ ሰዎች ግን የጊዜ ጉዳይን እንጂ በህግን ጠይቃችኋለን። አምና ረጋይ ኮርቸሌ ትጎባላችሁ አንለቀቅ እንደ ኤም አልትራ ኮንሱልተንሲ የህዝባችንን በሚሊዮን የሚቆጠሩ ገንዘብ የዘረፋች ሰዎች እንደማንላቀቅ ግን እወቁ። የምትሰሩትን ስራ የምታስተዋውቁን አገልግሎትም ሆነ ቁሳቁስ ፕሮዳክት እርግጠኝነቱን ተማመኑበት፣ በደንብ አጣርታችሁ ግቡበት። እናንተ ሳጣጣሩ የገባችሁበት ነገር ህዝባችን ነገ ደመንባ ቢያለቅስ እናንተ ደግሞ ነገ ደመንባ እናስልቅሳለን። ድርጅቶችንም ይሁን ማስታወቂያ የሰራችሁትን ቢሆን ይህን እርግጠኛው እኛ ነው የምነግራቸው እኮሌ መጥፎ ነው እኮሌ ጥሩ ነው ውስጥ እኔ አልገባም። ነገር ግን ጉዳዮች ጥንቃቄ ይደረግ። እናንተ የምትገዙትን ንብረት ጥንቃቄ አድርጉ። አሜሪካኖች የገንዛዝባቸውን ትልልቅ ድርጅቶች በዓለም የተከበሩ እጅግ በጣም ውድ ቦርሳዎች፣ ውድ መኪኖች፣ ውድ እቃዎች የሚሸጡት አሜሪካኖች ምን ያህል እንደዘረፋችሁ አልሰማችሁም? ተዘረፈ እንዳለ የአሜሪካ ህዝብ እንዳለ 1100 ዶላር ለቻይኖቹ የሚያሰሩትን እቃ እነሱ አሜሪካ ወስደው ሰላሳ ሺህ ዶላር የሸጡት ዓለም እጁን እንደዚህ እንደዚህ ነው እንደዚህ ነው ያለ ተደነቀ፣ ግራ ገባው፣ ማመን አቃት። እንግዲህ አሜሪካ ውስጥ በጣም ታማኝ፣ በጣም ግልጽ፣ በጣም ቅን የሚባሉ ሰዎች አሜሪካን ይህን ያህል ከዘረፉ በዓለም ትልቅ ስምና ዝና እየጎነቡ ድርጅቶች በማስታወቂያ ብቻ ህዝቡን እያደነዘዘ ይህን ያህል ካጭበረበሩ አፍሪካ ውስጥ ያለን ውንብድና እናንተ እወቁ፣ እናንተው ፍረዱ። ፐርፐዝ ብላክ በቢሊዮን የዘረፈ እና ማስታወቂያ የሰራችው ግለሰቦች አላቸው። እነ አልትራ ኤም የሚባለው ሩል ስቴቶች ስንት ህዝብ እንደሚያነበው ስንት ህዝብ ለምን አታነብማ? ሰው ሲነግራቸው አትሰሙ። አሁን የኔን ሀሳብ ሼር እንኳን አታደርጉትም ለሌላ ሰው ለመወያየት እንኳን ፈቃደኛ አይደላቸው። ገንዘቡን ሰርቃች ነው እንደምታመጥ ነው ጠንቋይ ሰጣች ነው። እንደዚም ብላችሁ ያገኛችሁት ላይ የምትወረውሩ። ኧረ እባካችሁ ንብረታችሁ በላባችሁ በደማችሁ የመጣ ነው። ጥንቃቄ አድርጎ የምትጥሉበትን ቦታ ለዩ። በታላቅና ታናሽ ይላል። እንደ በግ ወይ እያለ እንደ በግ አትጎተቱ፣ አንብቡ። ታላቅና ታናሽ አለ። ከዛ ለምን ቀነስክ? እንዴት ቀነስክ? በብድር ነው ምሰጠ፣ በዚህ ነው ምሰጠ። ይህን ሁሉ አጣሩ ነው ያልኩት። ከየትኛውም ድርጅት ጋር የምታረጉትን ንግግር አጣሩ ጠበቃ ቅጠሩ። በሚሊዮኖች ለምታወጡት ነገር ጠበቃ መቅጠር አስር ሺህ ብር ሀያ ሺህ ብር። እስቲ ህግ ምንድን ነው የሚለው ያዋጣኛ ላያዋጣኝም ብላችሁ ህግ አታማክሩም? ዩቲብ አታነብም? ጎግል አታደርግም? ለመሆኑ ቢዋይዲ ሰሞኑን በመኪናች ላይ የቀነሰን ቁናሽ ሶምታቻ አልሰማችሁም? ስንት ነው የሚሸጠው በዓለም ገበያ ታውቃላች፣ አታውቅም? ዘጠኝ ሺህ ምናምን ዶላር ነበር የሚሸጥ ሰሞኑን፣ ሁለት ሺህ ዶላር ቀንሳል ቢዋይዲ እንግዲህ። ተሞልኩ መኪና ነፍስ፣ ህይወት ያለው መኪና በሰባት ሺህ ዶላር፣ ዘጠኝ መቶ አርባ ሺህ ብር። ስንት ነው እናንተ እየገዛችሁ ያላችሁ? እኔ አላውቀውም። የሆነ ሆኖ በስንትም ግዙት አሪፍ ዕቃ ከሆነ የምትተማመኑበት ከሆነ እሰየው። ሌላውን እኔ አያገባኝ። መኪና ስትገዙም ምን ያክል ነው በዓለም ደረጃ ያለው ቆበሉነት? ብዙ መኪና ተሽጣል፣ ትንሽ መኪና ተሽጣል፣ እንዲህ ያክል ተሽጣል። እሱ ምን ትርጉማል? እሱ እኮ አይደለም ትርጉም። ነገር ግን ትልልቅ ድርጅቶች፣ ኒሳን የሚያመርተው ኒሳን ካሽካ የሚባል መኪና ኢትዮጵያ ውስጥ ዛሬ ብትጥለው የሚያነሳል የለም። ብትጥለው ማለት ነው። ለምን ብዙ ችግሮች አለበት። ሊፋን ስንት ነው? ደም ያስለቀሰ ስንትን ህዝብ ስንት አሁን ሊፋን መኪና አለኝ በቸገረኝ ጊዜ ልሽጠው ብትል ይሸጣል? እኔ አላውቅም። እናንተ ነው የምታውቀው። ስለዚህ ይህ ሁሉ ጥንቃቄ መደረግ አለበት። የምገዛው መኪና ነገስ እሸስሽ እሸጠዋለሁ ወይ መኪና ማለት ሰፈር ይደለው ጎረቤትህ ዛሬ እንዲ ያለው መኪና ይዣለ ብለህ የምታሳየው አይደለም። ጎረቤት ስለገዛ አንተ የምትገዛ ጉዳይ አይደለም። ሩል እስቴት ጎረቤት ስለገዛ ጓደኛ ስለገዛ የምትገዛ ጉዳይ አይደለም። አማክሩ ማያተኛቸውም። ኢትዮጵያ ውስጥ መዓት ሰዎች እየጮኸ ነው በመኪና ጉዳይ። ይሄ መኪና ጥሩ ነው፣ ይሄ መኪና ጥሩ አይደለም፣ ይሄ መኪና ከዚህ አንጻር፣ ይሄ መኪና ብዙም ይባሉ ነገሮች አሉ። ስለዚህ ስሜታችሁን ብቻ ተከትላችሁ የምትወስኑበት ውሳኔ በኋላ ደም እንባ ነው የምታነቡበት። ደም ደም እንባ እኛ እየተናገርን አትሰሙም። ሩል እስቴቶች የተደረገውን ስህተት ልንገራቸው

ግን በእለቱ የባንክ ምንዛሪ ይላል። እንግዲህ ብዙዎቹ ከዚህ ከግሽበቱ በፊት ዶላር እንዲህ ከመሆኑ በፊት ስለሆነ የዛሬ ዓመት ሁለት ዓመት ሶስት ዓመት አይታቸው እንደሆነ ዶላር በንፉቁቅ ነበር ነው የሚጨምረው። በሳምንት 10 ሳንቲ 20 ሳንቲ ነው አምስት ሳንቲ ነው የሚጨምረው፣ እና በወር ውስጥ 30 40 ሳንቲ 50 ሳንቲ ነው የሚጨምረው። ስለዚህ ሰው በዛ በወቅቱ ነው ያስበው። በእለቱ የባንክ ምንዛሪ ሲል ምንችጉር አለ ብሎ ገባበት በኋላ ነጋዴዎቹ እሳት አይደሎ ብልጦች አይደሎ፣ ይጎርመቻል ብልጦች ተንኮለኛ ስለሆነ ዶላር ወደፊት ቢጨምር ከፍተኛ ግሽበት ቢጨምር ቢመጣ ኃላፊነቱን እኛ አንወስድም ቤት የገዛ ሰውዬ እንዲወስድ በሚል በአንድ ጊዜ አምሳ ሺህ በወር የሚከፍል የነበረ ዶላር ሞቶ 28 ሺህ ሲገባ በእጥፍ እንዲከፍል ተደረገ። ማለት ከአምሳ ሺህ ወደ ሞቶ ምናምን ሺህ በየወሩ እንዲከፍል፣ ሁለት ቤት ያለ ሶስት ቤት ያለ የት ይግባ? ኃላፊነቱን ማን ወሰደ ማለት ነው? ገዥ ወሰደ ማለት ነው። አየ ምን ያክል ችግር እንደተፈጠረ። ስለዚህ ብራንድ አምባሳደር እኮሌ ነው ክርስቲያኖ ሮናልደ ነው ሜሲ ነው ምን አገባ? ለምን እግዚአብሔር መላክ አይሆንም? ውል አንብብ፣ አንብብ። የምትፈርመበት ነገር አንብብ፣ አጣራ። ለምን ቀነሰ? እንዴት ቀነሰ? በምን ምክንያት? ቤቱ እንዴት ነው? መኪና እንዴት ነው? አጠቃላይ ነገሮች፣ የምትገቡበትን ነገር። ከዚህ በፊት ታክሲ እናመጣለን ብለው እንትና ስንቱ መኪና ስንቱ ህዝብ ነው የተበላው፣ በሚሊዮን በመቶ ሚሊዮን እና እኛ እንናገራለን። አትሰሙ፣ እንደማትሰሙ እርግጠኛ ነኝ። አንዳንድ ሰዎች ይህን የሰማች ግን ለሌላቸው ሼር አርጉላቸው፣ ይጠቅማቸዋል። ላይክ አርጎላቸው፣ ይጠቅማቸዋል። ግድ የለም። ብዙ ሰው ለታክሲ አገልግሎት የሆኑ የሆኑ መኪኖች የምትገዙ አለም ምን አይነት መኪና ልግዛ፣ አማክራ ዩቲዩብ ላይ የሚነግራቸው አለው። ከውጭም አንብቦ ከውስጥም አንብቦ አድቫንቴጁ ምንድን ነው? በሚሊዮን ለማውጣት ፈቃደኞች ናቸው፣ ለማንበብ ግን ፈቃደኞች አይደላቸው። በሚሊዮን ለማውጣት ፈቃደኞች ናቸው፣ ሰው ለማማከር ግን ፈቃደኞች አይደላቸው። ስለዚህ አላፊነቱን ራሳችሁ ትወስዳላችሁ። እኛ አገባ ነው እየተናገሩ ነው፣ እየጮህን ነው። በጣም አደገኛ ነገር ነው። እንደዚህ አይነት ነገሮች ስትናገር የሚመጣው ጫና ቀላል እንዳልሆነ ያውቃለሁ። በግሌ ማለት ግን እናንተ ብትጠቀሙ ብዬ ብትጠቀሙ ጥንቃቄ ብታደርጉ፣ ደግሜ ተናግሬያለሁ፣ ደግሜ ደጋግሜ ተናግሬያለሁ። እንደማትሰሙ አውቃለሁ። አረብ ሀገር ሆናችሁ ላባችሁ በጀርባችሁ ተንቆርቁሮ በቂጣችሁ ወርዶ የምታገኙትን ገንዘብ ወስዳችሁ ለወንድማችሁ ወርውራችሁ መኪና ጉዛበት መትሎ አላቸው ቤት ጉዛበት መትሎ አላቸው። የት ጋ ምኑ ጋ? ምንድነው ጥቅሙ? ምንድነው ጉዳቱ? ይህን ሁሉ ሳታጎናዝበው ትጎባላቸው የገበያ ሁኔታ ሁሉ ከግምት ስር ባጃጅ እንግዲህ ያው ባጃጅ በጣም ብዙ ሰው ገዝቷል። ከዛ በኋላ መሬቱ ላይ ያለው ነገር ምን ያክል ምንድን እንደሆነ መታቀቱ ነገር ነው። ብዙ መኪኖች ከቻይና የመጡ አንዳንድ ኢትዮጵያ ውስጥ መኪና የሚገጣጥሙ ድርጅቶች ነበሩ። መኪኖቹ ምን ያክል ውጤታማ ናቸው? አሁን ገበያ ላይ ተፈላጊ ናቸው ወይ ተፈላጊ አይደሉም? ጥቅማቸው ምንድን ነው? ጉዳታቸው ምንድን ነው? ይህን ሁሉ ማገናዘብ የራሳቸው ድርሻ ነው። እኛ ድርሻ አይደለም። እኛ መጠቆም ብቻ ነው። እኮሌ ብራንድ አምባሳደር ነው እኮሌ አይደለም። እኛ አይገባኝ ጥንቃቄ ማድረጉ እንደሚገባችሁ ኖግራቸዋለ ኖግራቸዋለሁ ምን አገባኝ እኔ አንድ ድርጅት እኔ ሶስት ሚሊዮን ብር ገዛለሁ ወይም ደግሞ የሆነ መኪና አምጥቶ ይህን መኪና አንተ በነፃ ውሰድ ወይም ደግሞ የሆነ ሪል ስቴት ላይ እችን ባለሁለት መኝታ አንተ ውሰድ ድርጅቴን አስተዋውቅልኝ ይለኛል ቤቴን ወስዳለሁ ድርጅቴን ምን አገባኝ ከዛ እናንተ ምን ትወጣላችን እና ይህን ሁሉም አገናዘብ የእናንተ ድርሻ ነው አይመለከተንም ግዙም አትግዙም አንልም አማክሩ ግን እላችኋለሁ። ጠይቁ ግን እላችኋለሁ። ሙያተኛ ጠይቁ፣ ሙያተኛ አማክሩ፣ ጠበቃዎችን አነጋግሩ። ክሪስክሮስ ሎዚ ቼክ አድርጎት እና እንደዛ የኔ ሀሳብ ነው። እኔ እንኳን ምንም ውስጥ የለውበትም አንድ ብር ከማንም ድርጅት አልተቀበልኩም። ይሄ ሀሳብ ነው። ሲሞቻቸው ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ